የኢትዮጵያና የቻይና ግንኙነት አንዳንድ ተንታኞች ቻይና ከአፍሪካ ሀገራት መካከል ለኢትዮጵያ ልዩ ትኩረት ትሰጣለች ይላሉ። የኢትዮጵያና የቻይና ይፋዊ ዲፕሎማሲ የተጀመረው በፈረንጆቹ ሺህ ዘጠኝ መቶ ሰባዎች በዚያው ዘመን ሁለቱ ሀገራት ኤምባሲዎቻቸው ከከፈቱ በኋላ የኢትዮ ቻይና ኢኮኖሚና የቴክኒክ ትብብር ስምምነት ተፈጸመ። ስምምነቱን የተፈራረሙት ደግሞ የኢትዮጵያ ንጉሠ ነገስት አጼ ኃይለ ሥላሴና የወቅቱ የቻይና መሪ ማኦ። በዚያን ጊዜ አንስቶ በሁለቱም ሀገራት በሚሰየሙት መንግስታት መቀየር ያልተረበሸው የኢትዮጵያና የቻይና ግንኙነት እያደገ መጥቶ አሁን የደረሰ የደረሰበት ደረጃ ላይ ደርሷል። አሁን ላይ የቻይናና የኢትዮጵያ የንግድ ልውውጥ ሶስት ቢሊዮን ዶላር የደረሰ ሲሆን ቻይና የኢትዮጵያ ቁጥር አንድ የንግድ አጋርም ሆናለች። በኢትዮጵያ የቻይና ቀጥተኛ የውጭ ኢንቨስትመንት ከአንድ ቢሊዮን ዶላር ከዘለለ መቆየቱን መረጃዎች ያሳያሉ። ቻይና በሁሉም የአፍሪካ ሀገራት ሰፊ የኢንቨስትመንት ተሳትፎ ቢኖራትም የኢትዮጵያ ውስጥ የምታደርገው ተሳትፎ ከሁሉም የአፍሪካ ሀገራት እንደሚበልጥም ይነገራል። ቻይናና ኢትዮጵያ በዓለም አቀፍ መድረኮችም በትብብር የሚሰሩ ሀገራትም ሆነዋል። በተለይ ቻይና ኢትዮጵያ በጦር ጦርነትና በህዳሴ ግድብ ምክንያት ዓለም አቀፍ ጫና በበረታባት አጋጣሚ ሁሉ ቻይና ከጎኗ አስቆምም ታይታለች። በጦርነቱ ምክንያት በምዕራባዊያኑ አስተባባሪነት በመንግስታቱ ድርጅት የኢትዮጵያ ጉዳይ ለክስ ሲቀርብ ቻይና በኢትዮጵያ ጉዳይ ላይ የሚደረግ የውጭ ጣልቃ ገብነት ተቀባይነት የለውም በሚል ውሳኔዎችን ስታሳግድም ተስተውላለች። በግብጽና በሱዳን ከሳሽነት የኢትዮጵያ ህዳሴ ግድብ ለጸጥታው ምክር ቤት በቀረበበት ጊዜም ሁሉ ቻይና በተደጋጋሚ ከኢትዮጵያ ጎን ተሰልፋለች። እናም ቻይና የኢትዮጵያ የቁርጥ ቀን ወዳጅ መሆኗም በአደባባይ አስመስክራለች። ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗና ና በቀደምት ታሪኳ ምክንያት ቻይና ልዩ ቦታ እንደምትሰጣትም ይገለጻል። እናም የኢትዮጵያ ልማት በመደገፍና በማሳለጥ ኢትዮጵያን የአፍሮ ቻይና የትብብር ሞዴል ለማድረግ ትፈልጋለችም ነው የሚባለው። የሰሞኑ የቻይና ጉብኝትና የተደረጉ ውሎች የቀድሞ በአሜሪካ የቻይና አምባሳደር የአሁኑ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ የመጀመሪያውን ጉብኝታቸው ኢትዮጵያ ላይ አድርገው የውጭ ጉዳይ ሚኒስትር ስራቸውን ጀምረዋል። ሚኒስትሩ ጊዜ ሳያጠፉ ወደ አፍሪካ ህብረት መቀመጫዋ ሀገር ኢትዮጵያ መምጣታቸው ቻይና ለኢትዮጵያ ብሎም ለአፍሪካ የሰጠችውን ትልቅ ትኩረት ያመላክታለም ተብለዋል። ውጭ ጉዳይ ሚኒስትር ቺንጋንግ ከጠቅላይ ሚኒስትር አብይ ጋር ተገናኝተው በቻይናና በኢትዮጵያ እንዲሁም በቀጠናዊና በዓለም አቀፋዊ ጉዳዮች ዙሪያ መወያየት ታቸውም ታውቋል። ቺንጋንግ ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋርም ከተወያዩ በኋላ ስምምነትም ተፈራርመዋል። ስምምነቱም የኢትዮጵያና የቻይናን ሁሉ አቀፍ ግንኙነት ይበልጥ ለማሳደግና ና ለማጽናት የተፈረመ ወሳኝ ውል ነውም ተብሎለታል። እኚሁ የቻይና የውጭ ጉዳይ ሚኒስትር ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትና ከህብረቱ ባለስልጣናት ጋር ውይይትም አካሂደዋል። ሚኒስትሩ ከኢትዮጵያ በተጨማሪም ጋቦን፣ አንጎላ፣ ቤኒንና ግብጽ የጉብኝት መዳረሻቸውም ናቸው። በአፍሪካ የቻይናና የምዕራባውያኑ ፍጥጫ። አፍሪካ ገና ያልተነካ ምቅ የተፈጥሮ ሀብትና አምራች የሰው ኃይል ያላት አህጉርም ናት። በዓለም ፈጣን እድገት እያስመዘገቡ ከሚገኙት ሀገራት መካከል የአፍሪካ ሀገራት ከእስያ ሀገራት ቀጥሎ በሁለተኛ ደረጃ ላይ ተቀምጠዋል። ከዚህ የእድገት መነቃቃት ቻይና ከሁሉም ሀገራት በበለጠ ተጠቃሚ መሆኗም ይነገራል። አፍሪካም ከቻይና ጋር ያላት ጠንካራ ግንኙነት እድገቷን እንድታቀጣጥል እየረዳት መሆኑንም ተንታኞች ይገልጻሉ። አሁን ላይ ቻይና የአፍሪካ ግዙፉ የንግድ አጋር መሆናለች። የአፍሪካና ዋና የቻይና አመታዊ የንግድ ልውውጥም ከ250 ቢሊዮን ዶላር መዝለሉም ተረጋግጧል። በተለይ ለዘመናት ወደ ኋላ የቀረውን የአፍሪካ የመሠረተ ልማት ዘርፍ በማነቃቃት ቻይና ተተኪ ያልተገኘለትን ትልቅ ሚናዋን እየተወጣችም ትገኛለች። ለአፍሪካ ሀገራት የብድር አቅርቦት በማድረግም ቻይና ቀዳሚ እየሆነችም ነው። በሌላ በኩል ቻይና አፍሪካን ትልቅ የኢንቨስትመንትና የውጭ ንግድም ሁነኛ መዳረሻ አድርጋታለች። የቻይና ምርቶች የአፍሪካን ገበያ ተቆጣጥረው ቀጥለዋል። የንግድ ሚዛኑ በትልቁ ለቻይና ያደላ በመሆኑ ሆኑ ትችቶችም ሲሰነዘሩ ቆይተዋል። ልዩነቱን በማጥበብ በሚል ቻይና በቅርቡ የአፍሪካ ሀገራት ምርቶቻቸውን ከቀረጽ ነጻ በሆነ መንገድ ወይም ወደ ቻይና የሚልኩበትን አሰራርም ነድፋለች። በአጠቃላይ ግን ቻይናና አፍሪካ በፍጥነት እየተቀራረቡና ና አብረው እያደጉ ስለመሆናቸው ነው የሚገለጸው። በአሁኑ ወቅት የአፍሪካ ሀገራት ከምዕራባውያኑ ይልቅ ቻይናን ዋነኛ አጋርም አድርገዋል። አሁን ላይ ቻይና አፍሪካ ላይ ያላት የኢንቨስትመንትና የንግድ ልውውጥም አሜሪካ ካላት በአራት እጥፍም ይልቃል ተብሏል። ቻይና በአፍሪካ ስር መስደዷን ያልወደዱት ምዕራባውያኑ ታዲያ የራሳቸውን መላ እየዘየዱ መሆናቸውንም እየተገለጸ ነው። የምዕራባውያኑ ወቀሳና ቻይናን ከአፍሪካ ለማስወጣት የነደፉት የምከታ ስልት። አሜሪካና የአውሮፓ አጋሮቿ ቻይና የአፍሪካ ሀገራትን እየተቀራመተች ነው ሲሉም ይደመጣሉ። እነ አሜሪካ አገሪቱ ለአፍሪካ የብድር ገንዘብ በገፍ እየመደበች ሀገራቱን በዕዳ ወጥመድ ወይም ዴብት ትራፕ ውስጥ እያስገባቻቸው ነው ሲሉም ቻይናን ይወቅሳሉ። ይህን የምዕራባውያኑ ትችት የሚቃወሙ ባለሙያዎች ግን የእነ አሜሪካ ወቀሳ መሰረት የሌለውና ፉክክሩ የመነጨ ውንጀላ ነው ሲሉ ያጣጥሉታል። ምዕራባውያኑ የረሱትን አህጉር ቻይና ገብታ ራሷንም አፍሪካንም መጥቀም መጀመሪ ያበሳጫቸው ምዕራባውያን በባዶ የትችት ጩኸት ተጠምደዋለም ሲሉም አሜሪካና አጋሮቿ ያብጠለጥላሉ። ያም ሆነ ይህ ግን ቻይና በአፍሪካ ይጥቀመኝ ልጥቀም ስልት በመጠቀም በአፍሪካውያን ዘንድ ያላት ተቀባይነት በጠንካራ አለት ላይ የቆመው ሆኗል። እናም ምዕራባውያኑ ቻይናን ከአፍሪካ ለማስወጣት ጥረት ጀምረዋልም እየተባለ ነው። አሜሪካና አጋሮቿ በአፍሪካ ከቻይና ጋር የ የጠበቀ ግንኙነት ያላቸው ሀገራት ኢላማ በማድረግ ጫና ማሳደር እንደሚፈልጉም ነው የሚነገረው። በእርግጥ ይህ ጂኦፖለቲካዊ ትንታኔ ማሳያዎችም አሉት። ከዚህ ጋር በቀጥታ ተጠቃሽ የምትሆነው ደግሞ ምስራቅ አፍሪካዊቷ ሀያል ሀገር ኢትዮጵያ ነች። ቻይና ለኢትዮጵያ የተለየ ቦታ መስጠቷ በተግባር የተገለጠ ጉዳይ ነው። እናምና አሜሪካ ኢትዮጵያ ላይ ይከተሉት የነበረው የውጭ ፖሊሲና ወዳጃዊ ግንኙነት ሲቀይሩትም ተስተውለዋል። አሜሪካ በሰሜን ኢትዮጵያ ጦርነትና በህዳሴ ግድቡ ምክንያት ኢትዮጵያ ላይ ያልተገባና ሉ ለባህላዊነት የሚጥስ ጣልቃ ገብነት ስታደርግ በግላጭም ታይቷል። ላለፉት ጥቂት ዓመታት የምዕራባውያን ሀገራትና ሚዲያዎቻቸው ኢትዮጵያን ሲያብጠለጥሉም ሰንብተዋል። ሀገሪቱን በዓለም አቀፍ መድረኮች ሲከሱና ሲያዋክቡም ተስተውለዋል። የምዕራባውያን ወዳጅ በነበረችና አሁንም በድህነት ላይ በምትገኝ ሀገር ላይ የሁሉ የምዕራባውያን ግፊትና ዘመቻ ምክንያቱ ምንድን ነው? ሲሉም የጠየቁ በርካቶች ናቸው። ለዚህ ጥያቄ የሚታወቁ የጂኦፖለቲካ ፖለቲካ ተንታኞች ምላሽ አላቸው። ተቀማጭነት ሩሲያ ላይ ያደረገው ዓለም አቀፉ የጂኦፖለቲካ ተንታኙ አንድሪው ኮሪቦኮ የአሜሪካና የአጋሮቿ ጸረ ኢትዮጵያ አቋም በተግባር የሚታገዝና ጂኦ ፖለቲካዊ አላማ የያዘ ነውም ይላል። ምዕራባውያን ኢትዮጵያ ያላት ቀደምት ታሪክ ሲያስቡ እና ሀገሪቱ ከቻይና ጋር ያላትን የቀረበ ግንኙነት ሲመለከቱ ያበሳጫቸዋል የሚለው ተንታኙ አንድሪው ሀገሪቱ ላይ ጫና በማሳደር የጂኦ ፖለቲካ አላማቸውን ለማሳካት እየጣሩ ነው ሲልም ይናገራል። ኢትዮጵያ ካልተረጋገች የኢትዮጵያና ቻይና ግንኙነት ይጎዳል። ይህም ብቻ ሳይሆን ቀስ በቀስ የቻይናና የአፍሪካ ግንኙነትም ይናገል። የጽያ ብልጽግና ክፍለ ዘመን በአፍሪካ እድገት ክፍለ ዘመን ላይ ሰላማዊ መሰረት አሜሪካ ኢትዮጵያን ማዳከም በአንድ ድንጋይ ሁለት ወፍ መግደል ይቻላል የሚል ስሌት አላት። እናም ኢትዮጵያ ላይ የውክልና ጦርነትን በመክፈት ይህን የጆፖ ፖለቲካ አላማዋን ለማሳካት ትፈልጋለች። ይህ የአሜሪካ ሙከራ በሰሜን ኢትዮጵያ ጦርነት ተንጸባርቋል። አሜሪካ በእጅ አዞርና በተባበሩት መንግስታት ሰራተኞች ህወሀትን ስትደግፍ ነበር። በአሜሪካ የሚኖሩትና ለኢትዮጵያ ጥቅም ሲጽፉና ሲከራከሩ የኖሩት ፕሮፌሰር አለማየሁ ገብረ ማርያም ደግሞ ምዕራባውያኑ ቻይናን ከአፍሪካ በማስወጣት የቻይና ግንኙነት አፍሪካ ውስጥ እንዲቀበር ይፈልጋሉም ይላሉ። ቻይናን አፍሪካ ውስጥ ለመቅበር ደግሞ ሀገር ሲመርጡ ቆይተዋል ሲሉም ያክላሉ። ይች የተመረጠችው ሀገር ደግሞ ኢትዮጵያ ነች የሚሉት ፕሮፌሰር አለማየሁ እና አሜሪካ ኢትዮጵያን የቻይ ና መቀበሪያ ለማድረግ ይሻሉ ባይ ናቸው። እናም ይህን ውጥናቸው ለማሳካት ኢትዮጵያ እንዳትረጋጋ ለማድረግ ሲጥሩ መቆየታቸውን ያነሳሉ። ኢትዮጵያ ተዳክማ ከተበጣጠሰች አፍሪካን የማስተባበር አላማዋ አይሳካም የሚል አቋም ይዘዋል ሲሉም ያክላሉ ፕሮፌሰር አለማየሁ ገብረ ማርያም። እንደ ፕሮፌሰሩ ማብራሪያ የኢትዮጵያ መዳከም በአፍሪካ የቻይናን መዳከም ያመጣል የሚል ነው የምዕራባውያኑ የጂኦ ፖለቲካ ስሌት። ያም ሆነ ይህ ግን የአሜሪካና ተከታዮቿ ስሌት የተሳሳተና አላማቸውን የማያሳካ የቅዠት ምናብ ነው ሲሉም ይደመጣሉ። ፕሮፌሰር አለማየሁ። ያም ሆነ ይህ ግን ቻይናም የምዕራባውያኑ ሴራና ወጥመድ እየበጣጠሰች ወደፊት በመገስገስ ላይ ናት። ኢትዮጵያም ለሀገራዊና አህጉራዊ ህልሟ እየተዋደቀችና ና እየተፋለመች መጓዙ አይቀርም። በሌላ በኩል ደግሞ አፍሪካ ላይ የሚታየው የሀያላን የጂኦፖለቲካ ፉክክር እየበረታ ሊሄድ ይችላለም ሲሉ ተንታኞች ይገልጻሉ።